ጅብ ከሄደ ውሻ ጮኸ አለ ሀገሬ ሰው። ሰላም ሰላም፣ ጤና ይስጥልኝ ውድ ቤተሰቦች እንዴት ናችሁ? ለቤቴ አዲስ የሆናችሁ ሼር፣ ላይክ፣ ሰብስክራይብ አድርጉ። እንደተለመደው ዛሬም በአዲስ ቪዲዮ መጥቻለሁ። በነገራችን ላይ መንገድ ላይ ነኝ ማለት ነው፣ መንገድ ላይ እየተጓዝኩ ነው። አላፊ አርግሽ በሉኝ። ሐኪም ቤት እየተመላለስኩ ነው፣ በጣም አሞኛል። ዱአ አድርጉልኝ ማለት ነው። የሰው ልጅ ከምንም ነገር በላይ ጤና ነው። ላችኋለሁ ማሮችዬ፣ ቀጠሮ ነበረኝ ዛሬም። እናማ በዛው ለምን አልፈተፍትም ግረ መንገዴን ብዬ እንግዲህ ቱበራር አለው እንግዲህ እንደ አቀሜቲ ልፈትፍት ብዬ ሰይድ እንግዲህ ያዙ ይልቀ ቁኝ ሱመያ የመጨረሻ መልክቴ ነው በቃ ምናምን እያለ ይገኛል ማለት ነው። እጅግ በጣም ነው ያሳዘነኝም የገረመኝም ማለት ነው። እና እስቲ ምንድን ነው የሚለው የሚለውን ሰምተን ፈትፈት እናደርጋለን አይሻልም? ወደ ሱ ቪዲዮ ልውሰዳችሁና እስቲ ቀንጨብ አድርገን እስቲ እናምጣና ከዛ ሀሳብ እንሰጣለን። እናንተም ሀሳባችሁን ኮሜንት ላይ ያስቀምጡልኝ። ዘሙካ ነኝ እንዲሁም ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ የምታበረታቱኝ ጀዛኩም አላሁ ኸይረን፣ አበረታቱኝ ማለት ነው። እስቲ ሰኢድ ምን አለ? ለመፈትፈት እንዲመቸን ለማስታወስ ያህል ዳይ ወደ ቪዲዮ ዘሙካ በቃ የተፈጠረው የተፈጠረ ብዙ ጊዜ ለመንኮሽ ተንከራተትኩ አብሬሽ። አሁንስ ተስፋ ቆረጥ ደከመኝ። ዛሬ መጨረሻ የለ ከዚህ ቪዲዮ በኋላ ስምሽንም አልጠራም። ይህም ቪዲዮ አይተሽ፣ ይህም ቪዲዮ እንደሰማሽው ካለሽበት ሮጠሽ እንድትመጪ ጥን፣ ገና እንታረቅ፣ የምትፈልጊውን ነገር ላድርግልሽ። እባክሽ ተለመኝ፣ ንግስት ሱመያ እባክሽ። እውነትም ንግስት ነሽ አንቺ፣ ጀግና ነሽ። በቃ አንበረከቅሽኝ፣ አልቻልኩም እና ከቤትም ከሰፈር ምራቅ ብዬ ዛሬ ቢሮዎች ውስጠኝ ነው ሳትታገለኝ እሷም እያደገች ነው እና አስመያ፣ እባክሽ እያለቀስኩ ልለምንሽ ሰላም ውዶቼ እንግዲህ የሰኢድ መልእክት ይህንን ይመስላል ማለት ነው። እየተማጸነ አንዳንድ ወንዶች ማለት ነው ከአንድ ሴት ውጭ ወደዛ ወደዚህ ወደዚህ ስትሉ ጉድጓዱን ስትቆፍሩት የአንዷ የተለየ የአንዷ ወርቅ ያለበት ወይም ዳይመንድ ያለበት ነው እንደሚመስላችሁ፣ የሁሉም ቀዳዳ ቀዳዳ ነው። ይችል ሱመያ ማለት አብራህ በችግርም በሐዘንም የመን እንዴት አፈር ደቼ በልተው፣ አንዴ በዩቱቡ አንዴ እሷ የቀን ስራ እየሰራች አንዴ ምን እያለች እዚህ እንደደረስ ምልክት ታቀዋለ እና የሴት ልጅ ግፍም ደግሞ አንዳንዴ እንደዚህ ያንከራትታል እና ስለ ሀዩ ታሪክ ደግሞ ይዤላችሁ እመጣለሁ። የሀዩ ታሪክ እጅግ በጣም ትልቅ ነው። አንዳንድ ሴቶች ወላሂ እድሜያችሁ ይጠር ባልን ከሚስት ለይታችሁ ልጅን አላባት አስቀርታችሁ የምታገቧቸው ወንዶች በተለይ የሰው ባል የሚያምራችሁ ሴቶች እድሜያችሁ ይጠር ነው ምለው የምር ሱና ሳ አራት ነው የፈቀደው ግን ስትገቡ ተቅለሰልሳችሁ ትገቡና ከገባችሁ በኋላ ለማፋታት ያላችሁ ጥረት ለምን በቃ አምነሽበት ከገባሽ ልጆቹንም ሚስቱንም የመውደድ ግዴታ አለብሽ እንጂ እንደዚህ በዚህ ልክ እሷን እንዲጠላ እሷን እንዳይፈልግ የሆነ የምታወራበት ቦታ አላሉ። እየደወለች መሪ ጌታ እርሶ እንዳሉኝ እያረኩ ነው መሪ ጌታ፣ ባባዬ አባዬ፣ ባባ ትላለች አሉ። ስብሃን አላ ባባ የሚባለው አንድ ፈጣሪ የማይወልድ የማይወለድ የማይሞት ለፈጣሪ ብቻ። ወላሂ ይሄ በሰይጣን እንዲወድሽ አድርገሽ ዛሬ ነገ ኮ ይጠላሻል ማለት ነው። ከልቡ ያልወደደች ሰው የሆነ ሰዓት ላይ ሲነቃ ከእንቅልፉ እንደባነነ ሰው ነው ጥሎሽ የሚሄደው እና ሰኤድ እንግዲህ ሚስቱን ሳያማክር እጃዛ ብሎ ሄዶ ምን ብሎ እሷ ሁለት ልጅ ይዛዛ በተቀመጠችበት አሸሼ ገዳ ብሎ በጣም ብዙ ነገር በቃ ሴት ልጅ ከቆረጠች ቆረጠች እና በሱመያ ደግሞ ፓርቱቱ ተመልሽ የመጣለው በሀዩና በሱመያ ደግሞ ረጅም ቪዲዮ ፓርቱቱ ተመልሽ የመጣለሁ ማለት ነው። ምክንያቱም ረጅም ነው ታሪኩ። ቪዲዮቸውን ይዤ ቀንጨብ እያደረግን እየፈተፈትን የምናወራ ይሆናል ማለት ነው። እጅግ በጣም ነው የሚገርመው። የምር እኔ በጣም ነው የገረመኝ ማለት ነው። እና አንዳንድ ጊዜ ክፉ አትስሩ ወንድም ሆነ ሴት፣ ወላሂ ነው ምላችሁ። ዱኒያ ምደወረ አሁን ደግሞ ሸርም ኸይርም የሚሰራ ሰው በዱኒያ እያሳየው ነው ማለት ነው። ከሱመያ ተማሩ። ሚስቶቻችሁን ጥላችሁ ልጆቻችሁን ጥላችሁ ሌላ ሚስት ላይ ሌላ ጎጆ ማሞቅ ሌላ ልጅ ፍለጋ ከመሄድ ያሟሹትን ምጣድ መስበር እንደመሆን ያሟሹትን ምጣድ እንደ መስበር ነው የሚሆነው ማለት ነው። ስለዚህ ተጠንቀቁ። ምክንያቱም ከእጅ ከወጣች በኋላ ሴት ልጅ ከቆረጠች፣ ቆረጠች ያዙኝ ልቀቁኝ፣ መድሪ ውሹ መድሪ ውሹ አይሰራም ማለት ነው እና ይሄን ነው የምላችሁ። ዘሙካንኝ፣ አበረታቱኝ። ሀሳብ አስቴታችሁን ኮሜንት ላይ ያስቀምጡልኝ። እወዳችኋለሁ። ለምትሰጡኝ ሀሳብ አመሰግናለሁ። ቴንኪዩ ለማለት ወደ